ሰላም ሰላም ቤተሰብ እንደናቸው እንደምንከረማቸው፣ ዛሬ ለዝናቡም የሚሆን ለሰውነትም ቀስጭት የድንች ትቢት ሰርቻለሁ። ተከታተሉ ቤተሰብ። ዛሬ ቀለል ባለ ቤት በሚገኝ ያው ዝናቡም መጣሁ እያለ ነው። የድንች ትቢት አሰራር ግብአቶቻችንን በዚህ በተዘረዘሩት በተቀመጡት መልክ ይታያሉ። ራሳችንን ቅመማ ቅመምም ሆነ ማጣፈጫ ብለን የምንላቸው መጠቀም እንችላለን። በመካከለኛ አቆራረጥ ድንቹን እንደምታዩት ነው። አብሮም የሚሰራ ዳጥ ዳጥ የሚደረግ ነው። አንድ ቀይ ሽንኩርት፣ መጠነኛ ቃሪያዎች፣ እንደዚሁም ደግሞ ዝንጅብል መጠነኛ፣ አንድ ራስ ነጭ ሽንኩርት፣ ኮረሪማ ድልህ፣ በርበሬ ልጠቀም አዘጋጅቻለሁኝ። እንግዲህ ያው ድንቹን ያው በደምብ እንደምናበስለውም እንደሚታየው ድንቹ እየበሰለ ነው። እንደ ራሳችንም ማሰራን መጠቀም እንችላለን። አሁን በወቅቱ ለመጮም እንግዲህ ድንቻችን በዚህ መልክ በስላለች፣ ይችን ደግሞ ዳጥዳጥ አድርገን ሽንኩርታችንን በሚገባ ጠበስጠበስ አድርገን በዘይቱም እንደውም ድንች ብዙ ጠቀሜታ እንዳለው ያው ሙቀትም ሰጪ ነው። ጠቀሜታም አለው። ሆድ ላይም ብዙ አይቀመጥም። ምክንያቱም ቀደም ሲል ለበዓል የተሰራ ድል በርበሬ ያለ በስናፍጭ በልዩ ልዩ ነገር እንደዚሁም ደግሞ ኮረሪማም ለማጣፈጫ ያው የቀረቡት ግብአቶችን እኛ ልንጠቀም የምንፈልገውን ቅመማ ቅመም መጠቀም እንችላለን። ያው እንደምታዩት ደስ የሚል በደንብ የበሰለ ነው። አሁን ሽንኩርታችንን በዚህ መልክ በመጥበስ አስቀድመን ዘይቷን በመጋል ቆንጆ አድርገን ባመንበትም አሰራር መስራት እንችላለን። የተለያየ ግብአቶችን በመጠቀምም ትቢት እንደምንሰራ ይታወቃል። እኔ ዛሬ ያው ለክረምቱ ለመግቢያው በሚል እና ልጠቀም ስለፈለግኩኝ ዛሬ በድንች ነው ያውቀይ ሽንኩርት በቆንጆ ሁኔታ ተከትፏል። እሱን አስቀድሜ ጥብስ አድርግና ከዛ በሚቀጥሎ ቅመማ ቅመሞችን በመጨመር ማጣፈጫ የምንላቸውን መጠቀም ነው። ቀይ ሽንኩርትም ጠቀሜታለም ነ ሽንኩርትም፣ ዝንጅብልም፣ ቅመሞችንም ከበሰሉ የተለያዩትን በመጠቀም ብዙም ባይበስልም እንደውም ጥሩ ነው። እርግጠኛ ነኝ መብስ በጣም መብሰል እንደሌለበት ሽንኩርት ቢሆን ጥሩ ነው። እኔ ግን በሰል ላደርገዋለሁኝ። በአብዛኛው ቤት ያለው ሰው ተጠቃሚ አይሆንም ኳኳ ስላይወድም። በመካከል ለማጣፈጫ የተጠቀምኩትን ኮረሪማ ፓውደር እየጨመርኩ ነው በመጨመር እንደዚሁም ደግሞ ድል በርበሬ፣ ያው ዩቱ ላይ ለቀቅ ያለውኝ በምን በምን አይነት እንደተሰራ ማየት ይቻላል። እሱንም እንጠቀም ነው። አሁን ያው ሽንኩርትንም በመጠነኛ ሽንኩርት አድርጌያለሁ። ከዛ በመቀጠል ኮረሪማ፣ ከዛ በመቀጠልም ድልህ በርበሬውን ልንጨምርበት፣ በነጩም መስራት ይቻላል። እኔ ዛሬ ቀላ ባለው ልሰራ ፈልጌያለሁኝ። መጠነኛ አቤት ባለ እንደራት መልክ ነው የሰራሁት። እንዲሁም አሁን ኮረሪማ እንጨምራለን። የልዩ ልዩ ቅመማ ቅመም ተጠቅመን ይህን እኔ የጨመርኩት ኮረሪማ ነው። ቁንዶ በርበሬም መጨመር ይቻላል። የሮዝመሪ ፓውደር መጨመር ይቻላል። በዚህ አድርጎ በማጣፈጥ በመስራት አሁን ይሄ በጣም የተቀመመ ድል በርበሬ ነው። ለበዓል የተሰራ ነው። ቀደም ሲልም ለቅቄዋለሁ። በስናፍጩሉ የተሰራ ነው። ልዩ ልዩ ቅመማ ቅመም ገብቷል። እንደዚህ በማጣፈጥ ቤት ባለው ቀለል ባለ መንገድ ምግቦችን እየሰራን ቤት ብንጠቀም ጥሩ ነው። ለሰውነትም ገንቢ የሆኑትንም ለማባ ያቀረብናቸውንም ምግቦችንም በመጠቀም በዳቦም ይበላል። እንደው የሚበልጡም በዳቦ ነው። ያው እንደዚህ እንደምታዩት ቁሌቱ በጣም ቆንጆ ሆኗል። በዚህ መልክ አድርገን ድንቻችንን ገልበት ገልበት ገልበት አድርጎ ቃሪያዎችንም፣ ጨውንም፣ ቅመማ ቅመሙንም ይህ እንግዲህ ብዙም ድቅቅ ያላለ ነው። ጥሩ ነው ብዬንም ማምነው ውዶች፣ እንግዲህ ይህንን በማየት መስራትና መጠቀም ትችላላችሁ። ሰብስክራይብ ላይክና ሼር አትርሱ። ተከታታይ የሚሆኑ ስራዎችን ብትነግሩን ደስ ይለኛል። አልፎ አልፎ ነው እኔም ብሰራም ግን እናንተን በሰብስክራይብ ላይክ ሼር በኮሜንት እንደምትጠብቁሉ። ይሄ ዝንጅብል ነው፣ መጠነኛ መጠነኛ ነው ያደረኩት። ብዙም አልተጫንኩም እኔ ቅመሙን አልጫንም። ያው አሁን ደግሞ በሁለት አይነት የተዘጋጀ ቃሪያ አለ፣ ጨው እንደዚች። በማየት እንግዲህ የዛሬ ምግባችን አሰራር ይህንን ይመስላል። ከማቅረብም እናየዋለን። ይህን ደግሞ ያው ቃሪያው በሁለት አይነት ያልኩት ይህንን ነው። ምናልባት በቀይ ስለተሰራ ብዙ ጎልቶ ላይወጣ ይችላል። ግን እይታው በጣም ቆንጆ ነው። እንግዲህ ቤተሰብ ያው ምግባችን ደርሳለች። በዚህ በምታዩት መልክ የተዘጋጀች ነች። ትቢት እንግዲህ በብዙ መልኩ ይሰራል። እኔ ዛሬ በድንች ነው የሰራሁት። እንግዲህ እንደሚታየው ያቀረብነው እንጀራ ያው ቀይ ጤፍ ያው ብዙ ጠቀሜታ አለው። ትልቅ አይረን ሰጪ ነው። ውዶች ገበታችን በቀይዋ ጤፍ እንግዲህ እንደምታዩት ያው ቀይ ጤፍ በጣም ጠቃሚ ነው ምግብነቱም። ትቢታችንም ይህንን ይመስላል። በቀይ የተዘጋጀ ነው። ምርጥ ምግብ ነው። ሽታውም ደስ ይላል። ሰርተን ተጠቃሚ ብንሆን ደስ ይለኛል። ውዶች እኔንም ለማበረታታት ሰብስክራይብ፣ ላይክ፣ ሼር አትርሱ። በተለይ ድንች በአሁኑ ሰዓት ብዙ ጠቀሜታም አለው፣ ሙቀት ሰጪ ነው። ቀዩ አጤፍም አይረነች ቀለል ባለ መልክ ራሳችንን ተጠቅመን ቤታችን የሰራነው ነገር ቆንጆ ነው። እንቅመስ ብሉልኝ። ይሄ እንደምታዩት የድንች ትቢት ነው። ትኩስ ስለሆነ ነው የተያያዘ የሚመስለው። ቆንጆ ምግብ ነው። ሰርታችሁ ተጠቀሙ። እኔ ከልብ ደስ ይለኛል፣ ደስ ብሎኛል። ምግብ ቤት ውስጥ የሰራ ነው። ማንኛውም ነገር ቀለል ባለማል ከቤት ባለ ግብአት ሰርተን ብንጠቀም ተጠቃሚዎች ነን። እንብላ። ስለተከታተላችሁኝም ከልብ አመሰግናለሁ። ስለምታበረታቱኝም አመሰግናለሁ።